አህለን ሐባይብ እንዴት ናችሁ? እንዴት ቆያችሁ? እንዴት ሰነበታችሁ እያልኩ ዛሬ በአዲስ ዜና በአዲስ ወሬ መጥተንላችኋል ማለት ነው። አዲሱ ወሬ ምንድነው? እሙየታ አላችሁኝ። እንግዲህ ፈኪያ ለኢሳም ትሆናለች ብላችሁ የተደሰታችሁ እንኳን ደስ ያላችሁ። እንግዲህ ኢሳም ሁለቱንም ሁለቱንም ኢክሩንም ፈኪያንም ሊያጠቃልል ነው አሉ። እንሰማለን፣ አንፈርድም። አሰላሙ አሌይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የቻናል ቤተሰቦች እንዴት ናችሁ? ከኔ ጋር ለው አልሐምዱሊላ ረብልዓለሚን እንዲሁም ክርስቲያን ወገኖች ሰላም ጤና ይስጥል ብያለሁ። ሁላችሁም በያላችሁበት የአላህ ዝነትና ረህመቱ አይለያችሁ እያልኩኝ ለቻናል አዲስ የሆናችሁ ሰብስክራይብ እያደረጋችሁ ቤተሰቡ ሆኑ፣ እንዲሁም ነባሮቹ ላይክ ሸር እያደረጋችሁ እስከ መጨረሻው በማዳመጥ መልካም አስተያየታችሁን አስቀምጡልኝ ትላለ። የፖዚሽን ጋናት ዛሬ በአዲስ ነገር መጥቻለሁ ለየት ባለ ግማሻችሁ የምጠብቁት ግማሻችሁ ደግሞ የማጠብቁት። በነገራችን ላይ አንዷን ትቶ አንዷን ሊያቀላጥፍ አይደለም ትላላችሁ። እንግዲህ የሰማነው ነው። እዛኛው ሰፈር ዞር ዞር እያልኩኝ እንግዲህ እያየሁ ነበርና ቲንኮሻኮሽ ሲወራ ሰማን ማለት ነው። እንግዲህ የሰማነውን ያየነውን እኛ ደግሞ መናገር አለብን እንዴ እነሱ ብቻቸውን ማወርተው አይቀሩ ብለን ይዘኖች አይከስ ብለናል። ማለት ነው ምን መሰላችሁ እንግዲህ የፈኪያና የኢሳም የኢክራም ጉዳይ ነው የሶስቱ ጉዳይ ማለት ነው። እንግዲህ ባለፈ እንዳያችሁት ኢሳምና ኢክራም በአባትዮ በማስፈቀድ ሁኔታ ላይ ይገኛሉ። እንግዲህ ፈኪያም ኢሳምን አፈቀርኩ ብላ አብረው እየተ ጫወቶት ይገኛል፣ ድራማውን ማለት ነው። ነገር ግን አሁን ባለፈው ላይ ያየነው ኤክራም እና ፈኪያ ተገናኝተው፣ እንግዲህ ኤክራምም ሸይጣን ነሻንቺ፣ እኔ እና እሱ ክፍተት ስን ወይ ክፍተት ሲኖረን የገባሹ እንደ ሸይጣን ብላት በተናገረችው ያንን እኔ ሸይጣን አለቻት ብዬ በጻፍኩት ብዙ ልጆች እየተሳደባችሁ አላቸው። ነገር ግን እኔ አይደለሁም ፈኪያን ሸይጣን እያልኩት ማለት ነው። ቪዲዮውን ያላያችሁ መሰለኛ ኮሜንት የጻፋችሁት። ዛሬ ግን እየመጣሁት የምንመሰላችሁ ባለፈ ኤክራምና ፈኪያ እንግዲህ ተገናኝተው መጀመሪያ ላይ ብታስደንግጣትም ለምን እንደዛ አደረግሽ? እኔ እኮ የኢሳምን ፈልገዋለሁ። እኔን ሳታስፈቅጅ ለምንድን ነው ያን ኩላስቴ ብዬ ሄድሽው? በማለት እንግዲህ ኤክራም ቶግ ብላባት ነበረ። በመጨረሻም እንግዲህ ኢሳምን እንደፈቀደችላት ከኢሳም ጋር አብራ መሆን እንደምትችል እና አብረውም በቃ እሷን እንዳይጎዳት እንጂ ለእሷ እሷን እንደፈቀደችላት አይተናል ማለት ነው ያንም በተመሰረተ እንግዲህ መልኳንም ቁንጅናዋንም ልጅነቷንም ሁሉ ነገሯን እየተናገረች ነበረ ኢክራም ማለት ነው ለፈኪያ ፈኪያም እንደዚው ኢክሩም በጣም ቆንጆ ነሽ ከቪዲዮ በላይ ደግሞ በአካል ቁመናሽም ሁሉ ነገርሽ በጣም እያምራሉ ቆንጆ ነሽ ተባብለው ሁለቱንም ተመጓግሰው ነበረ ማለት ነው ነገር ግን ሁለታችሁም ከተመጓገሳችሁ አይቀር ሁለታችሁም ከተስማማችሁ አይቀር እኔ ለምን አላጠቃለላችሁም? ብሏል ኢሳም ማለት ነው እንደሰማ ነው ማለት ነው። ምን መሰላችሁ አላጠቃለላችሁም ያለው ኢሳም እንግዲህ ኤክራምን እንደሚፈልጋት አብረው ይህን ያክል አመት ተጉዘው ቴሌቪዥን ቲቪ ላይ ቀርቦ ከአስር አመት በኋላ አላሜን ሳሳካ አገባለሁ ባለውኑ ይሁላ እንግዲህ የኤክራም አባት ላይፈቀድ የቻለው እየቻለው ማለት ነው። ነገር ግን እሱ ከአስር አመት ወዲህ አላማው ተሳክቶለት ያሰበውን አግኝቶ እንግዲህ ኢክራምን እኔን እንጂ ማገባሽ ሌላ ሰው አያገባሽም በሚል እንግዲህ እሷም አባቷ ወደ ውጭ መሆዷን ትታ አባቷን ለማሳመን እየጣረች ነው። ፈኪያም እንግዲህ እኔ ኢሳምን አፈቅረዋለሁ ባለችው መሰረት መጀመሪያ ላይ ግን ፈኪያ ኢክራም የፈኪያ ኦኦ አምታታሁት። የኢክራም አባት ይፍቀድና እንግዲህ መጀመሪያ ላይ ኢክራም ትገባለች ማለት ነው። ከኢክራም ጋር ያላቸውን ኒካ ይጨርሳሉ። ከዛ በኋላ ደግሞ ፈኪያ እንግዲህ ከሰባት ዓመት በኋላ ስለሆነ የምታገባው። ነገር ግን እዛ ድረስ ያው የኢሳ ሚስት፣ ሁለተኛ ሚስት በሚለው አድራ ማለት ነው። እንግዲህ የኒካውን ጉዳይ አላቅም፣ እንደሰማሁት ማለት ነው። ኒካ ሱራት ይሁን የምትቀመጠው እንዲሁ ይሁን አላቅም። ነገር ግን ከሰባት ዓመት በኋላ ሁለተኛ እንደሚያገባት። ምክንያቱም እሷ ከሰማችኋት ችግር የለባትም። ሁለተኛ አህሙንም አግባ እኔ ሁለተኛ ሚስት ሆነ አለሁ ብላ ነበር አህሙ ቪዲዮ ላይ ማለት ነው። እና ለሁለተኛ ችግር ስለሌለባት ኢክራም እንግዲህ አባቷን አሳምና ኢሳምን ለመጀመሪያ ታገባለች ማለት ነው። ሁለተኛ ላይ እንግዲህ ፈኪያ ኢሳም እንደሚደርባት ነገሩ አልቋል፣ ትላላችሁ። ያው እነሱ ጠፍተዋል የሉም ሚዲያ ላይ፣ ዩቱብ ላይ ማለት ነው። ዩቱብ ላይ ነው የጠፉት ላይ አሉ እና ፈኪያ እና ኢሳም እንዲጣመሩ የፈለጋችሁ እንኳን ደስ ያላችሁ። አልተዋትም ማለት ነው፣ አልተዋትም። እንግዲህ በመጨረሻም እንደሚያገባት ሰምቻለሁ ማለት ነው። እንግዲህ ያልሰማችሁን የላሰማችሁ ብዬ ነው። ለእናንተም አልሆን የለኝም ወዲያ ወዲህ ጉድ ጉድ ብዬ እየላችሁ መጥሁ ማለት ነው። እንደዛ ሰምቻ አለሁኝ እናትየዋም ኢክራምን መልጣለች። ምክንያቱም ፈኪያን ስላላየቻት ነው። ነገር ግን ፈኪያ ለፈኪያ ቁንጅና፣ ለፈኪያ ልጅነት፣ ለፈኪያ ጨዋነት ኢክራም ስለመሰከረች እንግዲህ ሁለቱንም ሁለቱንም ሊያጠቃልላቸው ነው አሉ። እንግዲህ እዛኛው ሰፈር ነው የሰማ ነው፣ ከራሳቸው ሰዎች ከራሳቸው አንደበት ማለት ነው እንግዲህ እንኳን ደስ ያላችሁ ለማለት ያክል ነው። ነገር ግን ከሰባት ዓመት በኋላ ነው እሷ የምታገባው ማለት ነው። ሚስት ሁለተኛ ሚስት የምትሆነው መጀመሪያ ላይ የምትገባው ኢክራም ናት ማለት ነው። እንግዲህ ውጭ መሄድ ቀርቶ አባቷን አሳምና አባቷ፣ ያው ኢሳም ላንቺ ባላ አይሆንሽም፣ ሁልጊዜ ጨዋታ ነው ያን ነው ያኔ። ትልቅ ሰው የያዘውን አይለቅምና እሱ ያንን ኢቲቪ ላይ ቀርቦ እንደዛ ስላለ ያንን የዘው አባቷ እንግዲህ ላንቺ የሚሆነውን ውጭ ሄደሽ ማግባት ነው። ምክንያቱም ሴት ልጅ በወቱ ነው ማንኛውንም ነገር ማድረግ ያለባት ማግባትም መውለድም ያለባት በወቷ ስለሆነ አሁን ላይ ወቅትሽ ነው ማግባት አለብሽ። እንደገና ደግሞ ያ ልጁ ለእኛ ጥሩ ነው፣ ብዙ ነገር አድርጎላቸዋል፣ ውለታ አውሎላቸዋል እና እዛ ሄደሽ ነው ማግባት ያለብሽ ብሏል። እንግዲህ አባትዮ እሷም እንደማትፈልገውና ና እዙ መቅረት እንደምትፈልግ እያሳመነች ትገኛለች። እላቸዋለሁኝ እንግዲህ ያው ለፈኪያ ደጋፊዎች ነው ኢሳምና ፈኪያ እንዲጣመሩ ብዙ ልጆች ስለሚፈልጉ ለምን ኢሳም የኤክራም ብቻ ነው ያለሽ እያሉ ሁልጊዜ ወቀሳ ስለሚያደርሱብኝ ዛሬ ደግሞ ይህን ስሰማ ለምን ሁለቱንም በአንድ ሊያጠቃልላቸው ነው አሉ በሚለው አልነግራቸውም ብዬ እየላችሁ ተከሳልኩ ማለት ነው። ምክንያቱም ኢሳም የኤክራም ነው፣ ፈኪያ ራሽን ጠብቂ፣ ራሽን ዝቅ አታድርጊ እያልኩ በምሰራው ቪዲዮ እኔን እየሰደቡኝ ፈኪያ እንደም ጠላት አድርገው ነውና የሚያስቡኝ እየሰደቡኝ ነበርና ዛሬ ይህን ነገር ስሰማ ለምን እነኛ ለሚሰድቡኝ አላስደሰታቸውም እኔ ለፈኪያን እንደማልጣላት ፈኪያን እንደምወዳት ለምን አያውቁልኝም ብዬ እየላችሁ መጣሁ ማለት ነው። ምክንያቱም እኔ ፈኪያን መቶ ፐርሰንት እንደማልጠላ ነገር ያችኋለሁ። ነገር ግን ሴት ልጅ ክብርቷን ስታጣ፣ ክብርቷን ዝቅ ስታደርግ ስለማልወድ ነው የምናገራት። በቃ አንድ ሰው ደግሞ ወደዳችሁ ማለት ያንን ያለበትን ነገር በስነስርዓት በትክክሉ ስትነግሩት በቀ መልካም ሲሰራ ተደግፉታላችሁ፣ መጥፎ ሲሰራ ደግሞ ተዉ፣ እንደዚህ ይሄ ለእናንተ ቦታ አይገባም ማለት አለባችሁ። በትክክል የምትወዱ ስለሆነ ማለት ነው። ደግሞ ለወደኩት ሰው በቃ ነው፣ ሲያጠፉ አጠፋችሁ ሆላለሁኝ፣ መልካም ነገር ሲሰሩ እከተላቸዋለሁ ማለት ነው። ያ እንደዛ ሳረግ የጠልኋቸው የሚመስላችሁ ልጁ ያሉ እሷን የምጠላት መስ፣ እኔ በጣም ነው መወዳት፣ ቆንጅዬ ልጅ ናት እና ምንዋ ነው የሚጠለውስ? ነገር ግን ስታጠፋ ደግሞ አብሬ አልነዳም እንደ ውሃ ማለት ነው። የሰው ልጅ ሲያጠፋ አጠፋ መባል አለበት። መልካም ነገር ሲሰራ መልካም ነው ቀጥሎበት ማለት አለበት። እኔንም አሁን የምትወዱ ሰዎች እንደዛ ነው። በቃ ታጠፋ፣ እሙዬ፣ ትክክል አይደለሽም፣ እዚህ ቦታ ላይ እያጠፋሽ ነው። በቃ እንደዛ ነው የሚባለው ማለት ነው። አንድ ሰው ወደዳችሁ ካላችሁ እንደዛም ሆኖ ነገር ግን እንኳን ደስ ያላችሁ ነው። አሁንም በድጋሚ የምላችሁ ኢሳም እንግዲህ ሁለቱንም እንደሚያጠቃልላቸው ተናግረዋል ማለት ነው። ይህን ነገር ያልሰማችሁ ካላችሁ ላካፍላችሁ ብዬ ነው። መልካም እድል ብለናል። መጀመሪያ ላይ እንግዲህ የኤክራም ኒካ አባትዮ ፈቅዶ ሰርጋቸውን እንበላለን ማለት ነው አብረን። ፈኪያም ከኛ ጋብራ ትበላለ የእነሱን ሰርግ። ቀጣይ ደግሞ እሷን እንደሚያጠቃልላት የምታፈቅረው እንደምትወደው ለኤክራም በደንብ አስረድታታለች ማለት ነው። ሴት ልጅ እንድትጎዳ አልፈልግም ብላለች። እሱ እንዳይጎዳሽ እንጂ ያለች ራሱ ምክር እየሰጠቻት ነበረ ሀባይም ማለት ነው። እና እንግዲህ እነሱ ስለሌሉ በዩቱብም ስላልሰማችሁ ይህን ነገር እኔ የሰማሁትን ላካፍላችሁ ብዬ ነው። ሀባይቦቼ ለቻናሌ አዲስ የሆናችሁ በድጋሚ ሰብስክራይብ አድርጉ። ተዉ ተዉ ተዉ። በቃ ሌለውር ጋር ብቻ ናችሁ የምታሽቃብጡት። እኔ ጋ ሙዬ የተጻፋም የጠፋሽ ወዴት ነሽ ምን በላሽ ይባላል። እንዲ ሰው የሚወደውን ሰው እኮ እንደዛ ነው የሚባለው። ይችን ኮሜንት አዳምጣችሁ የመጨረሻውን ፓርቲ የጻፋችሁ ሊ ልጆች ጨርሳችሁ ብለዋን አዳምጣችኋታል ማለት ነው። ያላዳመጣችኋት ደግሞ አትጽፉም ማለት ነው። ለማንኛውም ይህን ያከልከልኳችሁ ይበቃችኋል። ለቀጣይ ለሰርጉ ያብቃን።